የእስራኤል ተምዘግዛጌ ጦር ጀቶች የኢራንን የኮንዳብ የኒኩለር ማብለያ ጣቢያና ሌሎች ወታደራዊ ኢላማዎችን ሲደበድቡ አድረዋል። በተመሳሳይ ሰዓት ጎሳ ይቀድ ኢራንን ባጸፏ ከእስራኤል ዋነኛ ሆስፒታሎች መካከል አንዱ በሆነው የሶሮካ ሆስፒታል ላይ ከባድ ጥቃት ፈጽማ ከፍተኛ ወድመት ማድረሷን የተሰማው በጦርነቱ ላይ በቀጥታ እጇን ታስገባለች ወይስ የጦርነቱን ፍጻሜ ከዳር ሆና ትመለከታለች በሚል እየተጠበቀች ያለችው አሜሪካ ግዙፍ ወታደራዊ ቁሳቁሶችንና የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። ይህን ዘገባ ስናጠናቀር በደረሰን ሰበር መረጃ ደግሞ ፕሬዚዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ ጥቃት እንድትፈጽም የሚያስችላትን ዕቅድ ማጽደቃቸውን ተለያዩ ዓለም አቀፍ መገናኛ ብዙሃን ተቋማት እያራገቡት ያለ ጉዳይ ሆኗል። ይሁን እንጂ መቼ፣ የትና እንዴት ኢራንን እናጥቃ በሚለው ጉዳይ ላይ ውሳኔ ላይ አልደረሱም ነው የተባለው። ኢራን እንደ አይኗ ብሌን በጥብቅ ከምጠብቃቸው የኒውክሌር መሠረተ ልማቶች መካከል አንዱ የሆነው ኢራን ፎርዶጊያ ዩራኒየም ማብሊያ ጣቢያ ትራምፕ በማንኛውም ሰዓት ሊያደባዩት የቋመጡለት ስፍራ ሆኗል። ኢራን ከመሬት በታች 80 ሜትር ወደ ውስጥ የቀበረችውን የፎርዶጊያ ዩራኒ ማበልጸጊያና ማጣሪያ ሴንትሪፊውጅ በጥልቀት ሊመታ የሚችለው ቦምብ በአሜሪካ እጅ ብቻ የሚገኝ መሆኑም ስጋቱ በእጅጉ እንዳይግል አድርጎታል። ከዋና ከተማ ቴህራን በስተደቡብ 96 ኪሎ ሜትር ርቀት ላይ የሚገኘው የዩራኒ ማበልጸጊያ ስፍራው በትልቅነቱ እንግሊዝንና ፈረንሳይን ከሚያገናኙ ዋሻ ይበልጣል ተብሎ የሚገመት መሆኑና ከመሬት በታች በጥልቀት መገንባቱ ከ10 ሜትር ባነሰ ጥልቀት ብቻ ጥቃት የማድረስ አቅም ያላት እስራኤል የኢራንን ሰማይ ሙሉ ለሙሉ ተቆጣጠረዋለሁ ባለችበት በአሁኑ ወቅት እንኳን በዚህ ሰዓት ይህን ኒውክሌር ጣቢያን መምታት እንዳትችል አድርጓታል። በአንጻሩ አሜሪካ ያላት 61 ሜትር ወደ መሬት ውስጥ ዘልቆ መግባት የሚችል የጦር መሳሪያ ሀያ ጫማ ርዝመት ያለውና እስከ 9500 ኪሎ ሜትሮችን የሚመዝን ነው። የአሜሪካንን ይህን መሬት ጠርማሽ ሚሳኤል ለመሸከምም ግዙፎቹ ሁለት ቦምብ ጣይ የጦር አውሮፕላኖች በተጠንቀቅ ላይ ይገኛሉ። ኢራን የኒኩሌር ፕሮግራሞቿ እንድትገታ የሰጠዋት ትግስት እየተሟጠጠን ስር የተደመጡ ትራምፕ ኢራናውያን መዲናቸውን ቴህራንን ለቀው እንዲወጡ ማስጠንቀቃቸውም አይዘነጋም። ከዚህ ባለፈ አሜሪካ በመካከለኛው ምስራቅ ያካሄደች ያለችው መጠነ ሰፊ የምድር የአየርና የባህር ላይ የጦር ዝግጅት አሜሪካ በየትኛውም ቅጽበት ጦርነቱን ልትቀላቀል የምትችልበት እድል ሰፊ ስለመሆኑ የሚያሳብቅ ሆኗል። የአየር በረራ እንቅስቃሴዎችን የሚያሳዩት የራዳር መረጃዎች አሜሪካ 12 የሚደርሱ የአየር ለአየርና ከአየር ወደ ምድር የወጋ ትልኮችን በብቃት ለመጓጣት ጥንቅቅ ብለው እንደተሰሩ የሚነገርላቸውን ኤፍ 22 የጦር ጀቶቿን ቨርጂኒያ ከሚገኘው የአየር ጦር ሰፍሯ ወደ እንግሊዝ ያቀኑ ሲሆን፣ በቀጣይም በሚሰጣቸው ትዕዛዝ መሰረት ወደ መካከለኛው ምስራቅ ለመብረር እያሟሟቁ ነው ተብሏል። በተጨማሪም በደቡብ ምስራቅ እስያ ቅኝት ላይ የነበረችው የአሜሪካዋ የጦር ጀት ተሸካሚ ግዙፏ የጦር መርከብ ዩኤስኤስ ኒሚትስ ቀድሞውንም በቀጠናው ላይ የተሰማራውን ዩኤስኤስ ካርል ቪንሰን የጦር መርከብን ለመቀላቀል ወደ ባህረ ሰላጤው እያመራ መሆኑም ተሰምተዋል። ቀይ ባህር፣ ህንድ ውቅያኖስንና የአረብ ባህርን የሚያካልለውና በባህሬን የሚገኘው የአሜሪካ አምስተኛው የባህር ኃይል ማዘዣ በዚያ የሚገኙ የጦር መርከቦችን ከኢራን ከሚቃጣ ማንኛውም ጥቃት ለመጠበቅ ወደ ሰፍራው እያቀና እንደሚገኝም በተመሳሳይ ተዘግቧል። አሜሪካ የጦር ጀቶችን፣ መርከቦችን ሚሳይሎችን፣ ተተኳሾችን የሚሳይል መቃወሚያ ስርዓቶችንና ሌሎች ተጨማሪ ግዙፍ ወታደር የጦር መሳሪያዎቿን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑን ያረጋገጡት የመከላከያ ሚኒስትሩ ፒቴክሴዝ ፔንታጎን የጥቃቱን ማስጀመሪያ ቃታ ለመጫን የሚጠባበቀው የትራምፕን አጭር ቀጭን ትዕዛዝ ነው ማለታቸውን ቢቢሲ በዘገባ አስፍሯል። ትራምፕ የ 2025 ቱን የአሜሪካ ምርጫ ካሸነፉበት ቅጽበት ጀምሮ ማቅ የለበሰችው ኢራን በትራምፕ አስተዳደር የሚመጣባትን ማንኛውም የጦር እርምጃ ለመመከትና ተስተካካይ የጦር እርምጃ ለመስጠት ዝግጁ መሆኗን ደጋግማ እየገለጸች ነው። ሁለንተና መሪ አያቶላህ አሊ ካሚኒም በበኩላቸው ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ትስጥ ሲሉ ላስተላለፉ ዛቻም ኢራን መቼም ቢሆን እጅ ሰጥታ አታውቅም፣ ወደፊትም አታደርገውም የሚል ቆፍጠን ያለ መልስ ሰጥተዋል። የኢራን ጠቅላይ አዛዥ ፖለቲካዊና ሃይማኖታዊ መሪ የ86 ዓመቱ አዛውንት አሊ ካሚኒ ምንም እንኳን እርጅና የተጫጫናቸው ቢመስሉም ወኔያቸውና ለበገር በይነታቸው ግን አፍላ ወጣት ያስንቃል። በትራምፕ የት እንዳሉ እናውቃለን፣ ነገር ግን ትዕግስታችን ተሟጦ እስኪያልቅ ለአሁኑ አንገድላቸውም የተባለላቸው አሊ ካሚኒ አሜሪካ በጦርነቱ ላይ እጇን ካስገባች የማይቀና የዓለምን ዋጋ ትከፍልበታለች ሲሉም በጽኑ አስጠንቅቀዋል። አሜሪካ በጦርነቱ ላይ ከተሳተፈች የምናደርስባት ጉዳት ኢራን ላይ ሊደርስ ከሚችለው ውድመት እጅግ በጣም ከፋ ያለ ይሆናል። አሜሪካ በእኛ ላይ ቃታዋን ከሳበች ያለ ጥርጥር የማይጠገን አስከፊ ጉዳት ይጠብቃታል። አሜሪካ እጅግ ተባብሶ በቀጥለው የእስራኤልና ኢራን ግጭት ላይ እጇን የምታስገባ ከሆነ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ወዳልታሰበ ወዳሚ ጦርነት ላይ መሪያ ይችላል የሚለው የብዙዎች ግምት ሆኗል። አሜሪካ በእስራኤልና ኢራን ጦርነት ላይ በቀጥታ በመሳተፍ ጋዝ ከማርከፍከፍ ትቆጠብ በማለት ደጋግማ ገሳሰበች ያለችው ሩሲያ ለተፋላሚ ያሎቹ ግጭት ዋነኛ ምክንያት የሆነው የኒውክሌር ውዝግብ በተቻለ ፍጥነት በድርድር መፍትሄ እንዲሰጠው እየጠየቀች ነው። እስራኤል የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ለመግደል የያዘችውን እቅድና የአሜሪካን ተሳትፎ በተመለከተ ሩሲያ ቀጣይ አቋም ምን ሊሆን ይችላል በሚል በአዣንስ ፍራንስ ፕሬሱ ጋዜጠኛ ጥያቄ ቀረበላቸው ፕሬዚዳንት ቭላዲሚር ፑቲንም በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ሲሉም ተደምጠዋል በቅርቡ ከኢራን ጋር ትልቅ የተባለ ወታደራዊ የትብብር ስምምነት የተፈራረሙት ፕሬዚዳንት ፑቲን የእስራኤልንና ኢራንን ጦርነት ለማደራደር ያላቸውን ፍላጎት ቢያቀርቡም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን የፑቲንን ሀሳብ ውድቅ አድርገዋል ትራምፕ አክለውም ወደ ሌላ ቦታ ከመሄድ በፊት መጀመሪያ የዩክራይን ጦርነት መፍትሄ ስጠው በሚል ፑቲንን አሳስቧቸዋል የተባለም ፑቲን ለመዳኘት ሀሳብ ማቅረባቸውን ያልሸሸጉት ትራምፕ ነገር ግን አንዱ ለታዋለልኝ እሱም መጀመሪያ የራስን ጦርነት አጠናቀቅ ብየዋለሁ፣ ሲሉም ቁጣ ባዘለ ድምጸት በዋይት ሀውስ ለጋዜጠኞች አስረድተዋል። ይህ በእንዲህ እንዳለ ከአራት አስርት ዓመታት በፊት የክፉ ቀን ወዳጆች፣ የአሁን ባላንጣዎች እስራኤልና ኢራን ከዓመታት መዛዛት በኋላ ወደ ለየለት ቀጥተኛ ጦርነት ካመሩ ሰባተኛ ቀናቸውን ይዘዋል። በሰዓት ከ20 ሺ ኪሎ ሜትሮች በላይ የሚዘገዘጉ የኢራን ኬሚሳይለረሮች በቴል አቪቭ ሰማይ ላይ ያንባርቃሉ። ሰርክ በየአመሻሹ የቴህራን ሚሳይሎች የእስራኤልን ግዙፍ ህንፃዎችና ተሽከርካሪዎችን እያወደሙ እንዲሁም ሰማያውን በፍንዳታው ጤስ እያጠኑ ቀጥለዋል። የእስራኤል ቦምብ ጣይ ጀቶችም እንዳሻቸው ከሚነሸነሹበት የቴህራን ሰማይ ላይ ሆነው ኢላማቸውን እያደባዩ ግጭቱን ጉላልባ ጦርነቱንም አስከፊ ማድረጋቸውንም ተያይዘውታል። በትናንትናው ሌሊት የእስራኤል ጥቃትም በማዕከላዊ ኢራን አራክ ከተማ የሚገኘውና በዋናነት የኒውክሌር የጦር መሳሪያ ለመስራት የሚያገለግለውን ፕሉቶኒየም ለመስራት የተገነባው የኮንዳብ ኒውክሌር ማብለያ ጣቢያ ተመቷል። ከጥቃቱ ደግሞ በአካባቢው የሚገኙ ኢራናውያን ስፍራውን በአስቸኳይ ለቀው እንዲወጡ አሳስቦ የነበረው የእስራኤል መከላከያ ኃይልም ጥቃቱ የጣቢያውን የፕሉቶኒየም ምርት ለመግታት ኢላማ ማድረጉን አስታውቋል ሲል ሮይተርስ በዘገባ አስነብቧል። ኢራንም በተመሳሳይ መልኩ ሌሊቱን ለእስራኤል ጥቃት አጸፋ የሆነ ግዙፍ የሚሳኤል ድብደባ በቴል አቪቭ ላይ ያካሄደ ሲሆን በደቡብ እስራኤል የሚገኘው የሶሮካ ሆስፒታል ኢላማ ከሆኑ ስፍራዎች መካከል ዋነኛ ሆኗል። ከእስራኤል የሚሳኤል መቃወሚያ ተኳሾች ቁጥር አንጻር የኢራን የሚሳኤል ቁጥር በእጅጉ ብልጫ ያለው በመሆኑ ኢራን ከእስራኤል የሚሳኤል መቃወሚያ ስርዓት ለመበጣጠስ የሚያባራ ድብደባ እያካሄደች ትገኛለች። ኢራን በእስራኤል በሚገኘው የሶሮካ ሆስፒታል ላይ የከፋ ጉዳት እንዳደረሰች የተለያዩ ተንቀሳቃሽ ምስሎች ያሳዩ ሲሆን የሆስፒታሉ ክፍሎች ወድመውና በቅጥር ግቢ ውስጥም ከፍተኛ ጭስ ታይቷል። የእስራኤል የድንገተኛ አደጋ አገልግሎት እንዳስታወቀው በጥቃቱ ሆስፒታሉ ክፉኛ ወድሟል፣ ከአርባ በላይ ሰዎችም ተጎድተዋል ብሏል። የእስራኤል ምክትል ውጭ ጉዳይ ሚኒስትር ሻረን አስኬል በኤክስ ገጻቸው ላይ እንዳሰፈሩት በኒጌቭ ክልል ለነዋሪዎች ዋነኛ የህክምና አገልግሎት መስጫ ይውል በነበረው ሆስፒታል ላይ የተፈጸመውን የኢራን ጥቃት ሆን ተብሎ የተደረገ ከባድ ወንጀል ነው ሲሉ ኮንነውታል። ሌላው የኢራን ሆስፒታል የጥቃት ያወገዙት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጥቃቱን የፈጸሙ የኢራን መንግስት ርዝራጆች ሙሉን ዋጋ ይከፍላሉ ሲሉም በጽኑ መዛታቸውን ቢቢሲ ዘግቧል። ኢራን በበኩሏ ዛሬ የፈጸመችው ጥቃት ወታደራዊ ተቋማትን ኢላማ ያደረገ መሆኑን ገልጻ ከሆስፒታሉ አቅራቢያ በሚገኝ ወታደራዊ ተቋም ላይ እንጂ በሆስፒታሉ ላይ ጥቃት አለመሰንዘሯን አስታውቃለች ሲሉ የሀገሪቱ መገናኛ ብዙኃን ዘግቧል።